አርእስተ ዜና። መንግሥት በ2018 ዓ ም የበጀት ዓመት ከብሔራዊ ባንክ ቀጥተኛ ብድር እንደማይወስድ አስታወቀ። ከሀገር ውስጥ የ2018 ዓ ም ሀገራዊ በጀት ለ2 ትሪሊዮን የተጠጋ ሆኖ ለህዝብ ተወካዮች ምክር ቤት ቀርቦ የተወካዮች ምክር ቤት ውይይት አድርጎበታል። በዝርዝር የምንነግራችሁ ጉዳያችን ነው። ከእምቦጭ በተጨማሪ የውሃማ አካላትን አደጋ ላይ የሚጥሉ ሦስት መጤ የአረም ዝርያዎች በሦስት ሐይቆች ላይ መታየታቸውን የውሃና ኢነርጂ ሚኒስቴር አስታወቀ። ዝርያዎቹ በውሃ ውስጥ ያሉ ሕይወት ያላቸው እጽዋትና እንስሳት ላይ ጉዳት የሚያደርሱ መሆናቸውም ተጠቁሟል። በቆይታችን እነግራችኋለን። በኒውክሌር ድርድር ላይ የሚገኙት አሜሪካና ኢራን በባለሥልጣኖቻቸው በኩል ንግግር ሊያደርጉ መሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለስልጣናቱ ሐሙስ ተገናኝተው እንደሚመክሩ ተናግረዋል። ሰሙታላችሁ። በኬንያ በፖሊስ ምርመራ ላይ የነበረ የአንድ ወጣትን ግድያ ተከትሎ ህዝባዊ ተቃውሞ መቀስቀሱ ተሰማ። የ31 ዓመቱ መምህር አልበርት ኦዋንግ በናይሮቢ ፖሊስ ምክትል ኃላፊ ኢሉድ ጋላት ስሜን በማኅበራዊ ትስስር ገጾች አትፍትሃል በሚል በቁጥጥር ስር ውሎ በምርመራ ላይ ነበር ተብሏል። የምነግራችሁ ጉዳያችን ነው። ሰላም ጤና ይስጥልኝ የሀገሬ ቴሌቪዥን ተከታታዮቻችን፣ እንደምን ቆያቸው የሰአቱ መረጃዎች ወደ እናንተ መድረስ ጀምረዋል። ከመረጃዎቹ ጋር ምህረት ደግፍ ነኝ። አብራችሁኝ እንድትቆዩ በአክብሮት ትጋብዛለሁ። መንግስት ከብሔራዊ ባንክ ቀጥተኛ ብድር እንደማይወስድ አስታወቀ። መንግስት በ2018 ዓመተ ምህረት የበጀት ዓመት ከብሔራዊ ባንክ ቀጥተኛ ብድር እንደማይወስድ አስታወቀ። የገንዘብ ሚኒስቴሩ አቶ አህመድ ሽዴ ከሀገሪቱ ብሔራዊ የቴሌቪዥን ጣቢያ ጋር ባደረጉት ቆይታ በ2017 ዓ ም መንግስት ከብሔራዊ ባንክ ምንም ዓይነት ቀጥተኛ ብድር አለመውሰዱን ገልጸው በ2018 ዓ ም ተመሳሳይ ሁኔታ እንደሚኖር ጠቁመዋል በ2017 ዓ ም መንግስት ያሉትን የገቢ ምንጮች አሟጦ በመጠቀምና የውጪ አስተዳደሩን ጥብቅ በማድረግ ያለቀጥታ ብድር ማጠናቀቁን ጠቁመዋል ከሀገር ውስጥ የ2018 ዓመተ ምህረት ሀገራዊ በጀት ለሁለት ትሪሊዮን የተጠጋ ሆኖ ለህዝብ ተወካዮች ምክር ቤት ቀርቦ የተወካዮች ምክር ቤት ውይይት አድርጎበታል የስምንተኛ ክፍል መልቀቂያ ፈተና ተጀመረ ከተማ አቀፉ የ2017 ዓመተ ምህረት የስምንተኛ ክፍል መልቀቂያ ፈተና በሁሉም የመፈተኛ ጣቢያዎች በዛሬ ዕለት ተጀምሯል መልቀቂያ ፈተናው በሁሉም የመፈተኛ ጣቢያዎች ሰላማዊ ሆኖ በስኬት እንዲጠናቀቅ ከከተማ ጀምሮ እስከ ትምህርት ቤት ድረስ ሂደቱን የሚከታተል የኮማንድ ፖስት አደረጃጀት ከማዋቀር አንስቶ በቂ የፈተና አስፈጻሚዎች ተመልምለው ወደ ስራ መግባታቸውን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለ ሙላቱ ተናግረዋል። በአዲስ አበባ ከተማ አስተዳደር 71972 ተማሪዎች በ194 የፈተና ጣቢያዎች የ2017 ዓ.ም የ8ኛ ክፍል መልቀቂያ ፈተናን ለመውሰድ መመዝገባቸውና በቂ ተፈታኞች፣ ጣቢያ ኃላፊዎች እንዲሁም ሱፐርቫይዘሮችን ጨምሮ የፈተና አስፈጻሚዎች መመደባቸውን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አሳውቋል። ሶስት መጤ የአረም ዝርያዎች በሶስት ሐይቆች ላይ ታዩ ከእምቦጭ በተጨማሪ የውሃማ አካላትን አደጋ ላይ የሚጥሉ ሶስት መጤ የአረም ዝርያዎች በሶስት ሐይቆች ላይ መታየታቸውን የውሃና ኢነርጂ ሚኒስቴር አስታወቀ በውሃና ኢነርጂ ሚኒስቴር ከሃይድሮሎጂና የውሃ ጥራት ዴስክ ፕሮጀክት አስተባባሪ ወንደ ሰና በጀ ለኢትዮጵያ ፕሬስ ድርጅት በሰጡት መረጃ ከዩኒቨርሲቲዎች ጋር በተደረገው ጥናት የውሃማ አካላትን ስጋት ላይ የሚጥሉ ከእምቦጭ አረም በተጨማሪ ሶስት መጤ ዝርያዎች በሎጎ በጣና በአርዲቦ ሐይቆች ላይ ተከስተዋል ብለዋል። ዝርያዎቹ በውሃ ውስጥ ያሉ ህይወት ያላቸው እጽዋትና እንስሳት ላይ ጉዳት የሚያደርሱ መሆናቸው የተመላከተ ሲሆን፣ እነዚህ መጤ አረሞች እንዳይራቡና ምርታቸው እንዲቀንስ ያደርጋሉ ብለዋል። በጣና ላይ ለመጀመሪያ ጊዜ የተስተዋለው እምቦጭ በአሁኑ ወቅት ወደ አስር በሚሆኑ የውሃ አካላት ላይ መታየቱን ገልጸው እንደ እምቦጭ ሁሉ መጤ ዝርያዎቹ ሳይስፋፉ ከወዲሁ አፋጣኝ እርምጃ መውሰድ እንደሚያስፈልግ እንዲሁም በመጤ አረሞቹ አደገኝነትና ጎጂነት ዙሪያም ለህብረተሰቡ ግንዛቤ መፍጠርና ፈጣን የመረጃ ልውውጥ ሥራ በመስራት ከወዲሁ መከላከልና ማስወገድ እንደሚገባም ጠቁመዋል። ነጻ የሕግ ድጋፍ አገልግሎት ሥርዓት ለመወሰን ረቂቅ መመሪያ ሊዘጋጅ ነው። ፍትሕ ሚኒስቴር የጥብቅና ፈቃድ አስተዳደርና ነጻ የሕግ ድጋፍ አገልግሎት ዳይሬክቶሬት አማካኝነት በፌዴራል ጠበቆችና የጥብቅና ድርጅቶች ስለሚሰጥ ነፃ የህግ ድጋፍ አገልግሎት ስርዓት ለመወሰን የተዘጋጀው ረቂቅ መመሪያ ላይ የግብአት ማሰባሰብ አድርጓል። በጠበቆች የሚሰጠው የነፃ የሕግ ድጋፍ አገልግሎት በነበሩት ህጎች ሲሰራበት የነበረ ቢሆንም ማስፈጸሚያ ዝርዝር መመሪያ ባለመኖሩ ምክንያት የአገልግሎቱ ምንነት፣ ከአገልግሎቱ ጋር የተያያዙ መብትና ግዴታዎች ላይ እንዲሁም አገልግሎት ወሰኑ ላይ የግንዛቤና የአረዳድ ውስንነቶች እንደነበሩበት ተጠቁሟል። መመሪያው በዋናነት የጠበቆችና የጥብቅና ሙያ ድርጅቶች የሚሰጡትን አገልግሎት ግልጽ፣ ፍትሐዊና ተደራሽ እንዲሆን ማድረግ ማስቻል ሲሆን ከዚህም በተጨማሪ የጠበቆችና የጥብቅና ሙያ ድርጅቶች እንዲሁም ተጠቃሚ ዜጎች ያላቸውን መብትና ግዴታዎች እንዲያውቁ የማድረግ ዓላማዎች እንዳሉት ተመላክተዋል። የግብአት ማሰባሰቢያ መድረኩ ላይ ጠበቆች፣ የጥብቅና ድርጅት ተወካዮች፣ የፌዴራል ጠበቆች ማህበር ተወካዮችና ሌሎች ጥሪ የተደረገላቸው ባለድርሻ አካላት ተሳትፈዋል። በኬንያ የአንድ ወጣት ግድያን ተከትሎ ህዝባዊ ተቃውሞ ተቀሰቀሰ። በኬንያ በፖሊስ ምርመራ ላይ የነበረ የአንድ ወጣትን ግድያ ተከትሎ ህዝባዊ ተቃውሞ መቀስቀሱ ተሰማ። የ31 ዓመቱ መምህር አልበርት ዋንግ በናይሮቢ ፖሊስ ምክትል ኃላፊ ኢሉድ ጋላት ስሜን በማኅበራዊ ትስስር ገጾች አጥፍታል በሚል በቁጥጥር ስር ውሎ በምርመራ ላይ ነበር። የፖሊስ የመጀመሪያ ሪፖርት እንደሚገልጸው ወጣቱ በምርመራ ወቅት በደረሰበት ድብደባ በጭንቅላቱ ላይ ጉዳት አስተናግዶ ነበር ተብሏል። ይሁንና የዋንግ ቤተሰቦች ጠበቃ ጁልያስ ጁማ ግን በጭንቅላቱ፣ አፍንጫውና ጆሮዎቹ ላይ የታየው እብጠት እንዲሁም በሰውነቱ ላይ የታየው ቁስል ከባድ የአካል ስሜት መቃወስ ምልክት ነው፣ በማለት በፖሊስ ምርመራ ወቅት ከባድ ድብደባ ሳይፈጸምበት እንዳልቀረ ገልጿል። የኬንያው ገለልተኛ የፖሊሲ ስነ ምግባር ምርመራ ቢሮ በበኩሉ በወጣቱ ግድያ ላይ ምርመራ መጀመሩን ያሳወቀ ሲሆን የሀገሪቱ ፖሊስ ኮሚሽንም ተገቢው ፍትሕ እንዲረጋገጥ ለሚደረገው የምርመራ ሂደት አስፈላጊውን ድጋፍ ሁሉ እንደሚያደርግ ገልጿል። በወጣቱ ላይ የተፈጸመውን ግድያ ተከትሎም አትግደሉን፣ ግድያው ይቁም የሚል መፈክር የያዙ ሰልፈኞች በናይሮቢ ለተቃውሞ አደባባይ መውጣታቸው ተሰምቷል። በመቶዎች የሚቆጠሩ ሰልፈኞች ወጣቱ ተይዞ በነበረበት ፖሊስ ጣቢያ አቅራቢያ በመገኘትና የተቃውሞ ድምጻቸውን በማሰማት ፍትህ እንዲረጋገጥላቸውና አጥፊዎች ተጠያቂ እንዲሆኑ ጠይቀዋል ሲል የዘገበው ቢቢሲ ነው። የአሜሪካና ኢራን ባለሥልጣናት ሊገናኙ ነው። በኒውክሌር ድርድር ላይ የሚገኙት አሜሪካና ኢራን በባለሥልጣኖቻቸው በኩል ንግግር ሊያደርጉ መሆኑ ተሰምቷል። ጉዳዩን አስመልክቶ ለጋዜጠኞች ማብራሪያ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለስልጣናቱ ሐሙስ ተገናኝተው እንደሚመክሩ የገለጹ ቢሆንም የት እንደሚገናኙና አጀንዳቸው ምን እንደሆነ ግን ይፋ አላደረጉም። የኢራን ባለስልጣናት ጎበዝ ተደራዳሪዎች ናቸው። ይሁንና ስምምነት ላይ ለመድረስ የሚያስቸግር ዘዴን ይጠቀማሉ ሲሉም ከኒውክሌር ጋር በተገናኘ የሚደረጉ ንግግሮች ከባድ መሆናቸውን ጠቁመዋል። ሁለቱ ሀገራት በአዲስ መልክ በጀመሩት ድርድር ባለስልጣኖቻቸው በኦማንና በጣሊያን ለአምስት ጊዜ ያህል ቢገናኙም እስካሁን ተጨባጭ ውጤት አልተገኘበትም። አሜሪካ ያቀረበችው የስምምነት ረቂቅ በኢራን በኩል ተቀባይነት አለማግኘቱንም ትራምፕ የገለጹ ሲሆን፣ ሞትና ውድመት እንዳይከሰት ለማድረግ እየሰራን ነው፣ ይሁንና የኢራን አቋም የድርድር ሂደቱን ከባድ አድርጎታል ማለታቸውን አናዶሉ ዘግቧል። በአሜሪካው ከተማ ሎስ አንጀለስ እየተደረገ ያለው ተቃውሞ ተባብሶ ቀጥሏል። በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ከተማዋ በብሔራዊ ዘብ እንድትጠበቅ መደረጉም ተነግሯል። በከተማዋ እየተደረገ ባለው ተቃውሞ በርካቶች መታሰራቸውም ተዘግቧል። በከተማዋ ውስጥ ካለው የፖሊስ አባላት በተጨማሪ ከ300 በላይ ብሔራዊ ዘብ አባላት መሰማራታቸውም ተገልጿል። በተቃውሞው ላይ የሎስ አንጀለስ ከተማ አስተዳዳሪና የካሊፎርኒያ ግዛት መሪ ከፕሬዚዳንት ዶናልድ ትራምፕ ጋር ሊስማሙ እንዳልቻሉ ተገልጿል። አመጹ በዚህ ደረጃ እንዲያድግ ያደረገው የፕሬዚዳንቱ ግብታዊ ውሳኔ ነው ሲሉም ኃላፊዎቹ ተናግረዋል። ፕሬዚዳንቱ በበኩላቸው ልንታገሰው የማንችሉ አመጽ ነው ሲሉ ተናግረዋል ሲል ፎክስ ኒውስ አስነብቧል።